እጅግ ገዝፈው የሚታዩት የምሰሶ ግንቦችና መካከላቸው የተሰሩት የእይታን ረሃብ ከማርካት ይልቅ እየጨመረ እንዲሄድ የሚያደርጉ የሥነ ጥበብ ጭማቂዎችና ጌጦች እንደሞኝ ዘለግ ላለ ጊዜ አካባቢውን የረሱ ያህል አግጥጠው እንዲቆዩ ቢያደርገው ጥፋቱ የእርሶ ሳይሆን የጥበቡ ነዳፊዎች ነው። በእነዚህ ምሰሶዎች መሃል ከሚታዘቡት ትዕይንት ውስጥ ሌላኛው ደግሞ እንደርከን በደረጃ በተሰሩ መውረጃዎች ውስጥ እንደ ጅረት የሚወርደው ውሃ ነው። ይህ ጅረት በውበቱ ከማሸብረቁ በተጨማሪ በዝግታ የሚሰማው የወራጅ ውሃ ድምፅ ልብ ይሰውራል። በዚህ የተጋነነ የሚመስል ውበት እና ግርማ የሚመሰጡት ለመጀመሪያ ጊዜ ወደ ሆቴሉ የመጡት ወይም ዝና ሰምተው ለመመልከት ጎራ ያሉት ብቻ ሳይሆኑ ስለ ሆቴሉ ብዙ አውቃለሁ የሚሉትና የከረሙትም ጭምር ናቸው። የተለያዩ ምግቦች አይነቶችን የሚሞክሩ አይነት ሰው ከሆኑና ለምግብ ጣም የተለየ ቦታ ያለዎት ከሆነ የኤምሬትስ ፓላስ ሆቴል ትክክለኛ ቦታ ነው። ሆቴሉ እጅግ በርካታ የሬስቶራንት አይነቶችንና የአመጋገብ ስርዓት ምርጫዎች ያሉበት ነው። በሆቴሉ የመላው ዓለምና የአረብ ባህላዊ ምግቦች የሚገኙበት ሲሆን ሁሉም የምግብ አይነትና ግብአቶች በሥነ ምግብ ባለሙያዎች የተመረጡ ትኩስ ከሆኑ ግብአቶች የሚዘጋጁና ዓለም አቀፍ እውቅና ባላቸው ሼፎች የሚሰሩ ናቸው። በዚህ ሆቴል ለአንድም ቀን ቢሆን ተገቢ የእራት ሰዓት ካሳለፉ እድሜ ልክዎትን የማይረሱት ትውስታ እንደሚኖሮ እርግጠኛ አይሆኑም። ከቅንጡ የእንግዶች እንክብካቤና አቅርቦት እንዲሁም ከፍተኛ ደረጃ ካለው ዓለም አቀፉ የምግብ ዝግጅትና ስርዓት ባሻገር የኤምሬትስ ፓላስ ሆቴል በእያንዳንዱ እንቅስቃሴው ደስታን የሚሸምቱባቸው በርካታ ገጽታዎች ያሉት ነው።